የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቅምት ሰላሳ ም በእስያ ከሚካሄደው ጉባኤ ጎን ለጎን ከቻይናዎቻቸው ሺ ጂንፒንግ ጋር በደቡብ ኮሪያ እንደሚገናኙ ቀጠሮ መያዛቸው ይታወሳል። የሺ እና ትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም በሁለቱ የግዙፍ ምጣኔ ሀብት ባለቤቶች መካከል ያለ ውጥረት እየጨመረ በመምጣቱ ጥያቄ ውስጥ ገብቶ ቆይተዋል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያው የፊት ለፊት ግንኙነት መሆኑም ይታወቃል። ትራምፕ ቻይና ብርቅዬ የማዕድናት ኤክስፖርት ላይ የጣለችው ጥብቅ ለቦችን ካላነሳች ትራምፕ ከህዳር ወር ጀምሮ በቻይና ምርቶች ላይ 100 ተጨማሪ ታሪፍ እንደምጥሉ ማስፈራራታቸው ይታወሳል። ከቻይና ፕሬዚዳንት ዢ ጋር እገናኛለው ረጅም ጊዜ የሚወስድ ስብሰባም አለን። ብዙ ጥርጣሪዎቻችንን፣ ጥያቄዎቻችንን፣ አስደናቂ ሀብቶቻችንን በጋራ መፍታት እንችላለን ሲሉ ዶናልድ ትራምፕ ቀደም ብለው መናገራቸው ይታወሳል። ለመጨረሻ ጊዜ ፊት ለፊት የተገናኙት በ2019 በትራምፕ የመጀመሪያው የፕሬዚደንትነት ዘመን እንደነበረም ይታወቃል። ትራምፕ ከዢ ጋር በቀጥታ መነጋገር በአሜሪካና ቻይና መካከል እንደ ታሪክ ሪፍ የንግድ አለመግባባቶች፣ የፌንታኒል ዝውውር እና ሌሎች ጉዳዮች ያሉ ቀጣይ ውጥረቶችን ለመፍታት በጣም ውጤታማው መንገድ እንደሆነም ተነግረዋል። አሜሪካና ቻይና በግንቦት ወር የተካሄደውን የንግድ ስምምነት አጥብቀው በመያዝ በሁለቱም ሀገራት መካከል ስጋት የፈጠሩትን የሶስት አሀዝ ታሪፍ ዛቻዎችን ማስቀረትም ችለዋል። በጥቅምት ወር ግን ቻይና ብርቅዬ ማድናት ላይ የኤክስፖርት ቁጥጥሯን አጠናክራለች። ይህም ትራምፕ በቻይና ምርቶች ላይ ተጨማሪ መቶ ፐርሰንት ታሪፍ ለመጣል እንዲያስፈራሩ መንገድ ከፍተዋል። በማህበራዊ ሚዲያ ላይ ባሰፈሩት ጽሁፍም ቤጂንግ ዓለምን በምርኮ ለመያዝና በጣም ጠላት ሆናለች በማለትም በመክሰስም ተችተዋል። ቻይና ብርቅዬ ማዕድናትንና ሌሎች ቁልፍ ቁሳቁሶችን በማምረት ላይ ትገኛለች። እነዚህም በመኪናዎች በስማርት ስልኮችና በሌሎች በርካታ ምርቶች ውስጥ ቁልፍ መሆናቸውም ይነገራል። የአሜሪካና ቻይና መሪዎች በዚህ ሳምንት መጨረሻ ላይ ሲገናኙ አነጋጋሪ የነበረውን የንግድ ስምምነት ማዕቀፍ ይስማሙበታል ተብሎም ይጠበቃል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ ስጋት ላይ የሚጥለው 10% ታሪፍ በቻይና ተግባራዊ እንደሚሆንና ቻይና ከአሜሪካ ከፍተኛ የአኩሪ አተር ግዢ እንደምትጀምር ይጠበቃልም ነው የተባለው ረታዊ መግባባት ላይ መድረ ቸው የገለጸ ሲሆን በዝርዝር የቀረቡ የውሳኔ ሀሳቦችን በጋራ ለማጠናቀቅ መስማማታቸው ነው የተሰማው። ትራምፕ እንደገና ወደ ነጩ ቤተ መንግስት ከተመለሱ በኋላም ፖሊሲው የአሜሪካን ንግድና የስራ እድልን ለማሳደግ ይረዳል በሚል ከባርማዶ በሚገቡ ምርቶች ላይ ከፍተኛ ታሪፍ እንዳይጥሉም ተሰግቷል። ቻይና በበኩሏ ምንም እንኳን ሁለቱ ሀገራት የንግድ ስምምነትን በሚከተሉበት ጊዜ ተጨማሪ ቀረጥ መተግበርን ለማቆም ቢስማሙም በሚጣልባት ቀረጥ መሰረት የራሷን እርምጃዎች እንደምትወስድም አሳውቃለች። ሆኖም አሜሪካ በዚህ ወር መጀመሪያ ላይ በቻይና ምርቶች ላይ ማለትም ኤሌክትሮኒክስ ምርቶች አስፈላጊ ቁሳቁሶች ላይ ተጨማሪ መቶ ፐርሰንት ታሪፍ እንደምትጥልም እየተነገረ ነው። ትራምፕ በዚህ ዓመት መጀመሪያ ላይ በቻይና ምርቶች ላይ የታሪፍ ጭማሪ ካደረጉ በኋላ በእቃዎቹ ላይ ጥገኛ የሆኑ ብዙ የአሜሪካ ኩባንያዎች ስጋት እንደነበረባቸውም ተገልጿል። ሌላው በሀገራቱ መካከል የክርክር ጉዳይ አኩሪ አተር ሲሆን ከዚህም ውስጥ ቻይና በዓለም ትልቁ ገዢ መሆኗ ይታወቃል። በዚህም ሀገራቱን ተጠቃሚ በሚያደርግ መልኩ ለመስራት እየተሰራ መሆኑም ተጠቁመዋል። ትራምፕ እና ዢ በዚህ ዓመት ቢያንስ ለሶስት ጊዜ የተነጋገሩ ሲሆን በተለይም በመስከረም ወር ባደረጉት ንግግር ቲክቶክ በአሜሪካ ካ ውስጥ ስላለው እንቅስቃሴ ከስምምነትም ደርሷል ተብለዋል።